ኮሚሽኑ ባለፉት ሶስት ዓመታት ተመሳሳይ መድረኮችን በማዘጋጀት ከፖለቲካ ፓርቲዎች ጋር ውይይት ለማድረግ እና የፖለቲካ ፓርቲዎችን ሀሳብና አስተያየት ለመስማት ላሳየው ተነሳሽነት የጋራ ምክር ቤታችን ከፍተኛ ክብርና አድናቆት ያለው መሆኑን በዚህ አጋጣሚ ለመግለጽ ይወዳለሁ። ብሔራዊ መግባባት በአንድ ሀገር ውስጥ ባሉ ልዩ ልዩ የፖለቲካ ተዋናዮችና ባለድርሻ አካላት መካከል ጥልቅ የፖለቲካ ቀውስን ለማስወገድ፣ ጦርነትን ለማስቆም ወይም የተሳካ የፖለቲካ ሽግግር ለማካሄድ በአንድ አገር ባለቤትነት የሚካሄድ የፖለቲካ ሂደት እንደሆነ የዘርፉ ባለሙያዎች ይስማማሉ። ሀገራዊ ምክክር የፖለቲካ ልዩነቶች ደም አፋሳሽ እና አውዳሚ እንዳይሆኑ በማድረግ ልዩነቶች በጠረጴዛ ዙሪያ በውይይት እንዲፈቱ ለማድረግ የሚረዳ የግጭት መፍቻና የሰላም ግንባታ መሳሪያ ነው። ላለፉት በርካታ አስርተ ዓመታት በኢትዮጵያ የብሔራዊ ውይይት አስፈላጊነት በሰፊው ሲቀነቀን የቆየ ሲሆን በተለይ በ2010 በአገራችን ከተጀመረው የለውጥ ሂደት ማግስት ብሔራዊ ውይይት በተለያዩ አካላት በልዩ መድረኮች በተደጋጋሚ መስማት ሲነሳ መስማት እየተለመደ ሆኗል። የፖለቲካ ፓርቲዎች፣ የሲቪክ ማህበራት ድርጅቶች፣ ምሁራን ብዙሃን መገናኛ ተቋማት፣ የምርምር ተቋማት ወዘተ ስለ ሀገራዊ ምክክር ሀሳብ ሲያቀርቡና ሲወያዩ ይስተዋላሉ። አጀንዳው ከቃል አልፎ ወደ ተግባር እንዲለወጥ ሀገራዊ ምክክሩን የሚያስተባብር ተቋም ተመስርቶ ላለፉት ሶስት ዓመታት በላይ ዝግጅት ስራዎች በማካሄድ ላይ መሆኑ ይታወቃል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የሀገራችንን ዘመን ተሻጋሪ ችግሮችን ለመፍታት ብሔራዊ ውይይት ተካሂዶ በወሳኝ ሀገራዊ ጉዳዮች ላይ መግባባት ላይ መድረስ አለበት ብሎ በጽኑ ያምናል። የጋራ ምክር ቤቱ በሀገራችን ሰላም እና መረጋጋትን ለማስፈን፣ በፖለቲካ ኃይሎች መካከል መተማመንን ለመፍጠር፣ የኢትዮጵያን አዲስ የፖለቲካ እሳቤና ውቅር ለመንደፍ፣ በዜጎች እና በመንግስት መካከል አዲስ ማህበራዊ ውል ለመዋዋል ሀገራዊ ምክክር እጅግ አስፈላጊና አንገብጋቢ የፖለቲካ አጀንዳ እንደሆነ ይገነዘባል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ባለፉት ዓመታት የብሔራዊ ምክክር ብሎም መግባባት አስፈላጊነትና ለሀገራችን ያለውን ፋይዳ አስመልክቶ ልዩ ትኩረት በመስጠት ሁሉን አካታች ሀገራዊ ምክክር እንዲካሄድ በርካታ ስራዎችን ሲሰራ ቆይቷል። የጋራ ምክር ቤቱ ሀገራዊ ምክክርን አስመልክቶ የሚሰራቸው ስራዎች ተቋማዊ ቅርጽ ለመስጠት የምርጫና ሀገራዊ ምክክር ቋሚ ኮሚቴ በማቋቋም የምክር ቤቱ ቋሚ የስራ ዘርፍ እንዲሆን አድርጓል። የጋራ ምክር ቤቱ አባል የፖለቲካ ፓርቲዎችን በማስተባበር ባለፉት ዓመታት የሀገራዊ ምክክር ጽንሰ ሐሳብን ከማመንጨት ጀምሮ በርካታ ተጨባጭ ተግባራትን አከናውኗል። ምክር ቤቱ የምክክር ሂደቱ ከየትኛውም ሶስተኛው ወገን ጣልቃ ገብነት ነጻ ሆኖ በገለልተኛ አካል ይካሄድ ዘንድ ግልጽና ተጠያቂነት የሰፈነበት አሰራር እንዲፈጠር የበኩሉን አስተዋጽኦ ለማበርከት ጥረት አድርገዋል። በሀገራችን ሀገራዊ ምክክርን እውን ለማድረግ ከሦስት ዓመት በፊት ጀምሮ ሲካሄድ የነበረው ቅድመ ዝግጅት ተጠናቆ ዋናው ምክክር የሚጀመርበትን ዕለት የጋራ ምክር ቤታችን እና አባል የፖለቲካ ፓርቲዎች በታላቅ ጉጉትና ተስፋ በመጠባበቅ ላይ ይገኛሉ። እስካሁን ሲካሄድ በነበረው የዝግጅት ሂደት የጋራ ምክር ቤቱ አባል የፖለቲካ ፓርቲዎች መሳተፋቸው የሚታወቅ ሲሆን በዋናው የምክክር ሂደት ላይም በንቃት እንደሚሳተፉ ተስፋ እናደርጋለን። የጋራ ምክር ቤቱ በሀገራዊ ምክክር ሂደቱ ለመሳተፍ ፈቃደኛ የሆኑ አባል ፓርቲዎችን ፍላጎት ብቻ ሳይሆን በምክክሩ አወቃቀር እና ሂደት ላይ ቅሬታ ያላቸው የፖለቲካ ፓርቲዎች ለሚያነሳቸው ጥያቄዎችና ስጋቶች ተገቢ ትኩረት በመስጠት ቅሬታ ባላቸው ፖለቲካ ፓርቲዎች እና በሚመለከታቸው የመንግስት አካላት መካከል በርካታ የውይይት መድረኮች እንዲዘጋጁ ማድረግና አስቻይ ሁኔታ መፍጠር ከአገራዊ ምክክር ኮሚሽኑ አሁንም ይጠበቃል። በዚህም የአባል ፓርቲዎቹ ስጋትና ጥያቄዎች ሰሚ እንዲያገኙ ለማድረግ ከፍተኛ ጥረት ያደረገ ሲሆን የጋራ ምክር ቤቱ ይህንን ጥረት አጠናክሮም ይቀጥላል። የጋራ ምክር ቤቱ በሀገራችን ሊካሄድ የታቀደው ሀገራዊ ምክክር ይሳካ ዘንድ የሚመለከታቸው አካላት በንቃት ሊሳተፉበት፣ እንዲሁም የትኛውም አካል ከሂደቱ ሊገለል አይገባም ብሎ ያምናል። ውድ ኮሚሽነሮች፣ ባለፉት ጥቂት ዓመታት የጋራ ምክር ቤታችን ካካሄዳቸው ተግባራት መካከል የፖለቲካ ፓርቲዎችን የምክክር አጀንዳዎች ለመምከር ለምክክር ኮሚሽኑ በማቅረብ አንዱ ተግባር ነበር። በዚህም መሰረት የሁሉንም የፖለቲካ ፓርቲዎች የምክክር አጀንዳዎችን በማሰባሰብ እና በማደራጀት ለሀገራዊ ምክክር ኮሚሽኑ አስረክበዋል። ከዚህ ጋር በተያያዘ ኮሚሽኑ የፌዴራል ተቋማትን አጀንዳ ለማሰባሰብ ባዘጋጀው መድረክ ላይ የጋራ ምክር ቤቱ የክልል ፓርቲዎችን ጨምሮ ሁሉም የፖለቲካ ፓርቲዎችን እንዲሳተፉ ባቀረበው ጥያቄ መሰረት የምክር ቤቱ አባል ፓርቲዎችን በተገኙበት ሀገራዊ መድረክ የፖለቲካ ፓርቲዎችን አጀንዳ በተናጠልና ከሌሎች የፌዴራል አካላት ጋር የተጠቃለለ አጀንዳ እንዲቀርብ ለማድረግ ተችሏል። የምክር ቤቱ በአገራችን የሚካሄደው ሀገራዊ ምክክር የተሳካ ይሆን ዘንድ ከቅድመ ዝግጅት እስከ አተገባበር ባሉ ሁሉም ምዕራፎች በተለያዩ ርዕሰ ጉዳዮች ዙሪያ ተከታታይ ስልጠና ማዘጋጀትና ውይይቶችን ማድረግ ያስፈልጋል ብሎ በድጋሚ ያስባል። የሚሰጡ ስልጠናዎች የፖለቲካ ተሳትፎች በተለያዩ የምክክር ጽንሰ ሀሳቦች ዙሪያ የተሻለ ግንዛቤ እንዲኖራቸው የሚያግዝ ሲሆን፣ የውይይት መድረኮች ሂደቱን ለመረዳት ስህተቶች ሲያጋጥሙ ተገቢውን እርምት ለማድረግም እጅግ ጠቃሚ ናቸው። ከዚህ ሳቢ በመነሳት የጋራ ምክር ቤቱ የሀገራዊ ምክክር ኮሚሽኑ በሀገራዊ መግባባት ዙሪያ ልዩ ልዩ የስልጠናና የውይይት መድረኮችን ሲያዘጋጅ ቆይቷል። የዘጋጁት መድረኮች የፖለቲካ ፓርቲዎች አባላትና አመራሮች እንዲሁም በተለያየ ደረጃ በምክክር ሂደቱ የሚሳተፉ የፖለቲካ ፓርቲ ተወካዮች በሀገራዊ ምክክር ዙሪያ ያላቸውን ግንዛቤ ማዳበር፣ ሴቶች፣ የአካል ጉዳተኞችና ወጣቶች በሀገራዊ ምክክር ዙሪያ በቂ ግንዛቤ እንዲኖራቸውና በሂደቱ በንቃት እንዲሳተፉ ማገዝ ነው። እስካሁን የተዘጋጁ መድረኮች የፖለቲካ ፓርቲዎች ሀገራዊ ምክክርን በተመለከተ የተሻለ ግንዛቤ የኖራቸው ዘንድ ከፍተኛ አስተዋጽኦ አድርጓል ብለን እናምናለን። የተከበራችሁ የሀገራዊ ምክክር ኮሚሽን አባላት፣ የተወደዳችሁ የፖለቲካ ፓርቲ ከፍተኛ አመራሮች፣ የሀገራዊ ምክክር የዝግጅት ሂደት አሁን ከደረሰበት ደረጃ አንጻር በዚህ ዓመት ይካሄዳል ተብሎ ከሚጠበቀው ሰባተኛ ጠቅላላ ምርጫ ጋር ሊኖረው የሚችለውን መስተጋብር የፖለቲካ ፓርቲዎችን ትኩረት የሳበ ጉዳይ ሆኗል። ሀገራዊ ምክክሩና ምርጫው በተመሳሳይ ጊዜ መካሄድ በሀገራዊ ምክክሩና በምርጫ ሂደቱ ላይ ምን እንድምታ ይኖራል የሚለው የበርካታ የፖለቲካ ፓርቲዎችን እና እንደ አገር የኢትዮጵያን የፖለቲካ በቅርበት ለሚከታተሉ አካላት ቁልፍ የመወያያ አጀንዳ ሆነዋል። የጋራ ምክር ቤቱ ባዘጋጀው እና በቅርቡ ይፋ በሆነው የምርጫ ፍኖተ ካርታም ይህው ጉዳይ ተነስቶ ሰፊ ውይይት በፖለቲካ ፓርቲ ከፍተኛ አመራሮች ተካሂዷል። ምርጫና ሀገራዊ ምክክር ሁለት ትላልቅ የፖለቲካ ሂደቶች ናቸው። ምርጫና ሀገራዊ ምክክር በአንድ ሀገር ውስጥ የተለያየ ባህሪ ያላቸው የፖለቲካ ጥያቄዎችን ለመፍታት የሚያገለግሉ የራሳቸው ስርዓት፣ ቅርጽ፣ ሂደትና የህግ መሰረት ያላቸው የፖለቲካ መሳሪያዎች ናቸው። ምርጫና ሀገራዊ ምክክር የራሳቸው ውህደትና የትግበራ ጊዜ የሚፈልጉ ከፍተኛ ዝግጅትና ጥንቃቄ የሚሹ ሂደቶችም ናቸው። አገራዊ ምክክር የዝግጅት ምዕራፍ፣ የምክክር ሂደት እና የትግበራ ምዕራፍ የሚሉ ሶስት ምዕራፎች ያሉት ሲሆን ምርጫ ደግሞ ቅድመ ምርጫ፣ ምርጫና ድህረ ምርጫ የተሰኙ ሶስት ምዕራፎች አሏቸው። ሁለቱንም ስናይ ሶስት ምዕራፎችን የያዙ መሆናቸው ለየት ያደርጋቸዋል ወይም አንድነታቸው የሚገለጽበት ነው። ምርጫና አገራዊ ምክክር የተለያዩ የትኩረት መስኮች አሏቸው። ምርጫ በዋናነት የፖለቲካ ፓርቲዎች የመራጩን ድጋፍ ለማግኘት በምርጫ ቢያሸንፉ ሀገር የሚያስተዳድሩበት የፖለቲካ ፕሮግራም እና ፖሊሲዎች ዙሪያ ማኒፌስቶ አዘጋጅቶ የሚከራከሩበት መድረክ ሲሆን ሀገራዊ ምክክር መሠረታዊ በሆኑ ሀገራዊ ጉዳዮች ምክክር የሚካሄድበት መድረክ ነው። ሀገራዊ ምክክር የፖለቲካ ኃይሎችና ሌሎች ባለድርሻ አካላት መሠረታዊ በሆኑ ጉዳዮች ላይ በመነጋገር እጅግ የተከራረሩ የሐሳብ ልዩነቶችን ለማርገብ የሚያግዝ ስርዓትም ነው። ምርጫ ክርክር ሲሆን፣ አገራዊ ምክክር እንደ ስሙ ምክክር ነው። በመሆኑም ምርጫ እና አገራዊ ምክክር ካላቸው ባህሪ በመነሳት ሁለቱን ሂደቶች ጎን ለጎን ማስኬድ የሚኖረውን እንድምታ በጥልቀት መወያየት ያስፈልጋል። በዚህ የውይይት መድረካችን እነዚህንና ሌሎች አገራዊ ምክክርና የተያያዙ ጉዳዮች ዙሪያ በጥልቀት ተወያይተን የመፍትሄ አቅጣጫ እናስቀምጣለን የሚል የጋራ እምነት አለን። እጅግ አድርጌ አመሰግናለሁ።